ተወዳጅ በማናቸውም የማህበረሰብ ክፍል የሚዘወተር እንደሆነ የሚነገርለት የቮሊቦል ስፖርት ዘለግ ላሉ ዓመታት በኢትዮጵያ ቢዘወተርም ካለበት ደረጃ ወደፊት ጠጋ ማለት ተስኖት በረግረጉ እየዳደ ይገኛል ቮሊቦል በኢትዮጵያ በተለያዩ መዝናኛ ስፍራዎች ከአንደኛ እስከ ሁለተኛ ደረጃ ትምህርት ቤቶች ከዚያም ማለፍ ሲል በየዩኒቨርስቲውና በየመሥራ በየመስሪያ ቤቱ መረብ ተወድሮ ከትምህርትና ከስራ ገበታ ውጭ ሲጫወቱ መመልከት ብርቅ ባይሆንም ከዚህ የዘለለ ጠቀሜታ ሲሰጥ ግን አልታየም ፌዴሬሽኑ በሁለቱም ጾታ በየአመቱ በጥቂት ክለቦች የሚያካሂደው የቮሊቦል ውድድር የተጠናቀቀ ሲሆን የውድድር አመቱ ምን ይመስላል ስንል የፌዴሬሽኑን ፕሬዚዳንት ጠይቀናል። እጅግ በጣም የተሳካ ውድድር ነው የሚል እምነት ነው ያለኝ። በተለይ ከፐርፎርማንስም አኳያ፣ ከአመራርም አኳያ የስራ አስፈጻሚ ኮሚቴው በቅርበት ነው ሲከታተል የነበረው። የጽህፈት ቤት ሰራተኞቻችንም ኮሚቴድ ነው። በአጠቃላይ ያለምንም የዲሲፕሊን ችግር የውጭ ሀገር ውድድርም የሀገር ውስጥ ውድድርም በተሳካ ሁኔታ ስለተጠናቀቀ እጅግ ማመስገን ፈልጋለሁ። በቮሊቦል ስፖርት ላይ የሚታየው የትኩረት ማነስ ለስፖርቱ ማነቆ እንደሆነም ይነገራል። ኢትዮጵያን ወክሎ በሊቢያ በተደረገው የአፍሪካ የክለቦች ዋንጫ የተሳተፈውና ተስፋ ሰጪ ውጤት ያመጣው ወላይታ ድቻ ከተሰራበት ውጤታማ እንደሚኮን ያሳየም ነበር። በየአመቱ ኢትዮጵያን ወክለው በአፍሪካ የክለቦች ቮሊቦል ሻምፒዮና የሚወዳደሩ መኖራቸው ቢታወቅም ከበጀት ጋር በተገናኘ ሳይሳተፉ መቅረት የተለመደ ሆኗል። ይህ ችግር በዘለቄታው ለመፍታት ምንታስ ታስበዋል ዋናነት ደግሞ በፋይናንስ እጥረት ሊሳተፉ አልቻሉም። በቀጣይ የፋይናንስ ችግሮቻችን በተለያዩ አማራጮች ቴሌቶን፣ ለኢትዮጵያ ሕዝብ ድጋፍ አድርጎ ባለሀብቶቻችን ድጋፍ አድርጎ ለእግር ኳሱ የሚደረገውን አይነት ለሌሎች አትሌቲክሱ የሚደረገው አይነት ድጋፍ ተደርጎ በአፍሪካና በዓለም አቀፍ ደረጃ ላይ ተጫዋቾቻችን እንደሚሳተፉና ቁጥራችንን በሚቀጥሉ አመት ከሶስትና ከዛ በላይ ከፍ ለማድረግ ጠንክረ የምንሰራ መሆኑን ላረጋግጥ እፈልጋለሁ። በሀገር ውስጥ ውድድር ከአንደኛ እስከ ሶስተኛ ያወጡ ክለቦች በአህጉራዊ መድረክ የሚፎካከሩ ሲሆን ይህም ለክለቦች ተስፋ ቢሆንም በበጀት እጥረት እየታመሱ ለሚገኙት ክለቦች በንቀርት ላይ ይሉት ነገር ሆኖባቸዋል። ያለፈውን ለማስተካከል የሚመጣውን ለማቅናት ይቻል ዘንድ ጠንክሮ መስራት እሙን ነው። እንደ ዕድሜው ለውጥ ማምጣት ያልቻለው የቮሊቦል ስፖርት በየአመቱ የክለቦች ውድድር የሚያደርግ ሲሆን ከዚህ ባሻገር ስፖርቱን ለማሳደግ እየተሠሩ ያሉና ሊሰሩ የታቀዱ እቅዶች ካሉም በቅርቡ ቮሊቦል ለሰላም ያለው ፋይዳ በሚል ዓለም አቀፍ ኮንፈረንስን እናዘጋጃለን። ኮንፈረንሱ አጋጣሚ ከጅማ አጠቃላይ የስፖርት ውድድር ጋር ኦቨርላፕ ስላደረገ ከሰኔ ሐምሌ መጀመሪያዎቹ አካባቢ የሚካሄድ ነው የሚሆነው። ይሄ ትልቁ ማይልስቶናችን ነው የቮሊቦል ታሪክ የኢትዮጵያ ቮሊቦል ከተቋቋመ ጊዜ ጀምሮ ለመጀመሪያ ጊዜ አለም አቀፍ ኮንፈረንስ የሚዘጋጅበት ነው በዚህ ኮንፈረንስ ላይ የአፍሪካ ቮሊቦል ኮንፌዴሬሽን የዞን ፋይፍ ቮሊቦል ፌዴሬሽን ፕሬዚደንቶች የሚገኙበትን በአመራር የኮችንግ ስልጠና እንሰጣለን የአድዋ ድል መታሰቢያ ቮሊቦል ቶርናመንት በኢትዮጵያ ውስጥ እንደሚካሄድ የአፍሪካ ቮሊቦል ፌዴሬሽን ፕሬዚዳንትና የዞን ፋይፍ ፕሬዚዳንት ወደዚህ ሀገር ሲመጡ ትልቁ እና ውሳኔ የሚያገኘው ይሄ ቶርናመንት በአድዋ መታሰቢያ አዳራሽ ውስጥ ሁሌ የአፍሪካ ሕብረት ጉባኤ በሚደረግበት ጊዜ ፓራላል የምናካሂደው ጉባኤ ነው። በውድድር ዓመቱ በቮሊቦል የኢትዮጵያ ፕሪሚየር ሊግ ከተሳተፉ ጥቂት ክለቦች መካከል አሰልጣኞች፣ ቡድን መሪዎችና ተጫዋቾች ለስፖርት ውድገት ሁሉም የበኩሉ ሊወጣ ይገባል ይላሉ። የኢትዮጵያ ቮሊቦል ፌዴሬሽን ታኅሳስ 5 2017 በአዲስ አበባ 25ኛ መደበኛ ስብሰባውን ሲያደርግ የፌዴሬሽኑ ፕሬዝዳንት በመሆን የተመረጡት ዶክተር ስሜነህ ቤሴ በበኩላቸው ይህንን ሀሳብ ይጋሩታል። ችግሩ ከታወቀ መፍትሄ ውስጥ እንዴት ታስበዋል? አንዱ ቅድም ያልኩት የግራንት ፕሮፖዛል ቮሊቮልን ለማስፋት ወጣቶች ላይ ኢንቨስት ለማድረግ እና ለማብቃት መስራት ነው። ከዛ አኳያ የሚፈታ የሚሆን ነው። ሁለተኛ ባደረግናቸው የተለያዩ ውድድሮች ክለቦችን በቀጥታ ብቃቱ ሊኖራቸው የሚችሉን ጀስት አምና ባንጃና ሸገር ከተማ እንዳመጣ ነው ሁሉ በዛ ሞዳሊቲ ደብዳቤዎችን ጽፈናል።